እሺ ተመልካቾች፣ ብሔራዊ ባንክ መሰረታዊ የሚባሉ ሁለት ነጥቦችን አቅርቦ ነበር እና የእነሱ ኢምፓክት እየታየ ነው፣ እንደዛ እንደሆነ ይሰማኛል እኔ። ምክንያቱም እንግዲህ በ24 ሰዓት ውስጥ የመንግስት ግዙፉ የንግድ ባንክ የኢትዮጵያ ንግድ ባንክና ከግል ባንኮች በጣም ግዙፍ የሆነው አዋሽ ባንክ በማህበራዊ ሚዲያ ያጋሯቸው ዜናዎች አሏቸው እሱም ምንድን ነው? ምን ያህል የውጭ ምንዛሬ ባለፉት ሶስት ወራቶች እንዳቀረቡና በቀጣይ ስላላቸው ኮሚትመንት የሚናገር ነው። እንግዲህ ይሄ ሀሳብ የሚመነጨው ብሔራዊ ባንክ ሁለት መሰረታዊ ነጥቦችን አቅርቦ ነበር። አንደኛው ምንድን ነው? በቂ ሪዘርቭ አለኝ፣ ስለዚህ እስከ በጀት አመቱ መጨረሻ ድረስ፣ እስከ ሰኔ 30 ድረስ በተከታታይ በየ15 ቀኑ የዶላር ጨረታ አውጣለሁ የሚል ዋስትና ሲሰጥ ነበር። ከዋስትናው በተጨማሪ ደግሞ በህጋዊ መንገድ ባልሆነ መልኩ ዶላር የሚገበያዩ የምንዛሬ ስራ የሚሰሩት ላይ ጥብቅ የሆነ ቁጥጥር አድርጋለሁ የሚል ሀሳብ አቅርቦ ነበር። ይህ ውይይት ባንኮችን የጨመረው ውይይት እንደሆነ ይታወቃል። አሁን ይህም መሰረት በማድረግ ባንኮች ከዚህ ቀደም የማያቀርቡትን አይነት መረጃ መስጠት ጀምረዋል። እንግዲህ ትናንትና ገና 24 ሰዓት አልሞላውም የኢትዮጵያ ንግድ ባንክ ከጥር እስከ መጋቢት ባለው ሶስት ወራቶች ውስጥ 711 ደንበኞች የውጭ ምንዛሬ ጥያቄ አቅርበዋል። በባንክ ቀርበው የውጭ ምንዛሬ እንዲሰጣቸው ለተለያየ ምክንያት ጠይቀዋል። ተገቢነቱን በማጣራት 98 ፐርሰንት ለሚሆኑት ወይም ደግሞ ለ698 ደንበኞች የውጭ ምንዛሬ አቅርቤ ያለው ብሏል። በዋናነት ዶላር ማለት ነው። ለእነዚህ 698 ደንበኞች 122 ነጥብ አምስት ሚሊዮን ዶላር ባለፉት ሶስት ወራቶች ከጥር እስከ መጋቢት ባለው ሶስት ወራቶች ውስጥ አቅርቤ ያለው ብሏል። ቀሪዎቹ እንግዲህ ቀሪዎቹ ከ13 የማይበልጡ ደንበኞች ናቸው። በዳታው መሰረት ቀሪዎቹም ደንበኞች ጥያቄያቸው እንግዲህ ታይቶ ተጣርቶ የውጭ ምንዛሬ የሚያገኙ ይሆናል ይላል እና በተጨማሪ ምን ብለው ይገልጻል ለቀሪዎቹም ለመስጠት ዝግጁ ነኝ የሚለው ጉዳይ እንዳለ ሆኖ ግን ወደፊት በቂ የሆነ የውጭ ምንዛሬ እንደየሁኔታው እንደሚያቀርብና እንደሚያስተናግድ ማተማመኛ ሰጥቷል። በሀገር ውስጥ ያለውን የውጭ ምንዛሬ ለማቃለል የድርሻዬን እወጣለሁ የሚል አይነት አስተያየት ያለበት ሀሳብ ገልጿል። እንግዲህ በጣም ከንግድ ባንክ የንግድ ባንክ እንዳለ ይሁንና፣ ለንጽጽር እንዲሆን ደግሞ አዋሽ ባንክ ደግሞ ዛሬ አቅርቧል። በማህበራዊ ሚዲያ መግለጫ ፖስት አድርጓል እሱም ባለፉት ሶስት ወራቶች ከጥር እስከ መጋቢት ባለው የግል ባንክ ከግል ባንኮች ውስጥ በፋይናንሻል ፐርፎርማንስ ትልቅ የሚባለው አዋሽ ባንክ ነው ከጥር እስከ መጋቢት ባለው ሶስት ወራቶች ውስጥ 2200 ደንበኞች የውጭ ምንዛሬ ጠይቀውኛል እያለ ነው ከ2200 ደንበኞች መካከል ለ2200 ደንበኞች የውጭ ምንዛሬ ማቅረቡን ገልጿል። ለእነዚህ ደንበኞች የ498 ሚሊዮን ዶላር እና ከዛ በላይ የሚሆን አቅርቤ ያለው እያለ ነው። በጣም ግዙፍ ነው እንግዲህ የኢትዮጵያ ንግድ ባንክ አቀርብ ከሚለው በሶስት ወራቶች ውስጥ 125 ሚሊዮን ዶላር አቅርቤ ያለው ብሏል። አዋሽ ባንክ ደግሞ ባለፉት ሶስት ወራቶች ውስጥ 498 ሚሊዮን ዶላር አቅርብያለሁ እያለ ነው። ኦልሞስት የሶስት እጥፍ ሚያህል መጠን ያለው ነው። አዋሽ ባንክ በተጨማሪ ምን ብሏል? ለሀገር ውስጥ ባንኮች እንግዲህ ሀገር ውስጥ ያሉ ባንኮች ሪዘርቭ ካለው ባንክ ሪዘርቭ የሌለው ባንክ ዶላር ሊገዛዙ እንደሚችሉ ይታወቃል። ብርም ሊገዛዙ እንደሚችሉ ይታወቃል እና ሀገር ውስጥ ላሉ ባንኮች ከመቶ ሚሊዮን ዶላር በላይ ለተለያዩ ባንኮች እገዛ አድርጌያለሁ ብሏል። እንግዲህ እገዛ ምናልባት መስጠት ላይሆን ይችላል። ኤክስቼንጅ ማድረግ ሊሆን ይችላል። ግን መቶ ሚሊዮን ዶላር የሚሆን እገዛ አድርግ ያለው የሚል ሪፖርት ሪፖርት ሳይሆን መግለጫ ሰጥቷል። እንግዲህ በተለይ ፍራንኮ ቫሎታ ስለተከለከለና መሰረታዊ የሚባሉ ቁሶች እጥረት እንዳይከሰት በማሰብ እንግዲህ የመንግስትን ስትራቴጂ ከመደገፍ ጋር ልታገናኙ ትችላላችሁ። በሶስት ወራቶች ውስጥ የውጭ ምንዛሪውን ድልድል ሲያደርግ በዋናነት መሰረታዊ የሚባሉ ቁሶቹን ከግምት እንደከትት አቅርቧል። ለምሳሌ ዘይት ለማስመጣት ለሚፈልጉ 50 ሚሊዮን ዶላር በሶስት ወራቶች ውስጥ አቅርብ ያለው እያለ ነው። ነዳጅ ማቅረብ ለሚፈልጉ 79 ሚሊዮን ዶላር፣ በእንግዲህ የነዳጅ አቅርቦት ላይ የሚሳተፉ የፕራይቬት ሴክተሮችን እሱ ንግድ ላይ ያሉትን ለማለት ነው። 79 ሚሊዮን ዶላር፣ ስኳር ኢምፖርት ለማድረግ ለሚፈልጉት 20 ሚሊዮን ዶላር፣ ሩዝ ኢምፖርት ማድረግ ለሚፈልጉት 11 ሚሊዮን ዶላር ማቅረቡንና እንዲሁም ለጉዞ ለትምህርትና ለህክምና ጉዞ ክፍያ ለሚጠይቁትም የውጭ ምንዛሬ መደልደሉን አቅርቧል። እንግዲህ ሌሎቹ የፕራይቬት ጥያቄዎች ሊሆኑ ይችላሉ። የተለያየ አይነት ፍላጎቶች ያላቸው ሊሆኑ ይችላሉ። ምናልባት መኪና ለማስመጣት ሊሆን ይችላል። ምናልባት ሌሎችም የኮንስትራክሽን ማቴሪያሎች ሊሆኑ ይችላሉ። ቀሪው ከሶስት መቶ ሚሊዮን ዶላር የሚሆነው ለእነዚያ ዲስትሪቢዩት የተደረገ ነው የሚል አቅርቧል። እንግዲህ የኢትዮጵያ ንግድ ባንክ በሶስት ወራቶች ውስጥ መቶ ሁለት ሚሊዮን ዶላር ብቻ ነው አቀረብኩ እያለ ያለው። ምናልባት እንግዲህ ለፖሊሲ የሚጠጋ ባንክም ከመሆኑ አንጻር የመንግስትን የውጭ ምንዛሬ ጥያቄ ለማስተናገድ ለመንግስት አመዝኖ ሊሆን ይችላል። የአዋሽ ባንክ ደግሞ የግል ባንክ ከመሆኑ አንጻር ስትራቴጂውን ተከትሎ ማገዝ አንድ ጉዳይ ሊሆን ይችላል። ግን የዚህን ያህል መጠን አቅርብ ያለው እያለ ነው። አሁን እኔ እንደማስበው የኢትዮጵያ ንግድ ባንክም አዋሽ ባንክም የግሉንም የመንግስቱንም ባንክ ትልቆቹን እያቀረብኩላችሁ ነው። እነሱ ነው መግለጫ የተመለከትኩት። ተጠባቂ የሚሉት ወደፊት ተጠባቂ የሚሉት ሀሳብ አለ። አንደኛው ምንድን ነው? ብሔራዊ ባንክ በየ15 ቀኑ የውጭ ምንዛሬ ጨረታ ያውጣል። ስለዚህ በነዛ ጨረታዎች ውስጥ የውጭ ምንዛሬ እናገኛለን ብለን እናስባለን የሚለው በአዋሽ ባንክ መግለጫ ላይ አለ። ሁለተኛ ሀዋላ እያደገ መሆኑ፣ እንግዲህ ሀዋላ በየባንኮቹ የሚላከው ስለዚህ ከውጭ የሚመጣው ሀዋላ እያደገ መሆኑ እንደ ድል ተወስዷል። ከውጭ ንግድ የሚገኘው የውጭ ምንዛሬ ማደጉን እንደ ሀገር ማደጉንና እንደ ባንክም ማደጉን ከግምት በመክተት በቀጣይ የውጭ ምንዛሬ እጥረቱ እንዲቃለል በሰፊው እያቀረበ እንደሚቀጥል የሚገልጽ መግለጫ ሰጥቷል። እንግዲህ ይሄ አሁን የሁለቱን ግዙፎች ባንኮች እያቀረብን እንጂ ሌሎች ባንኮችም ይህን ጉዳይ ሊቀላቀሉት እንደሚችሉ ማሰብ ይቻላል። ምክንያቱም ብሔራዊ ባንክ በየአስራ አምስት ቀን ውጭ ምንዛሬ ያቀርባሉ የሚለው ዋስትና መሆን ይችላል። በቀላሉ መግዛት እንደሚቻል ማሰብ ይጀምራሉ። በጣም በጣም ሰፊ የሆነውን ፍላጎት በተወሰነ መልኩ እያስታገሰ ይሄዳል። ሁለት ደግሞ ብሔራዊ ባንክ የምንዛሬ ገበያውን ለማረጋጋት በሚያደርገው ጥረት ውስጥ የባንክ ቤቶቹንም ትብብር እንደሚፈልግ በተደጋጋሚ ይገልጽ ነበር። ለእሱ ምላሽ እየሰጡ እንደሆነ ነው የሚሰማኝ። ይሄ በመሸጫና በመግዣ መካከል በኮሚሽን ክፍያ መካከል ስርዓት ባለው መልኩ እንዲመራ ማሳሰቢያ ሲሰጥ ነበር ብሔራዊ ባንክ። ለዚህ መልስ እየሰጡ እንደሆነ ነው የሚሰማኝ ባንኮቹ። ስለዚህ በየአስራ አምስት ቀኑ የሚሰጥ ከሆነ እነዚህ የውጭ ምንዛሪዎች ስፔኩሌት አድርገው እነሱ ጋር በማቆየት የሚያተርፉት ነገር አይኖራቸውም። ስለዚህ ለገበያ ቢለቁት እንደመረጡ ነው የሚሰማኝ የኢትዮጵያ ንግድ ባንክና አዋሽ ባንክን እንኳን ብንደምራቸው ከግማሽ ቢሊዮን ዶላር በላይ ባለፉት ሶስት ወራቶች ውስጥ እንዳቀረቡ እያሳዩ ነው። የሌሎች ባንኮችም ሲቀርብ መረጃውን ልሰጣችሁ ይችላሉ። እኔ ሲግኒፊካንት ኢምፓክት ያለው እርምጃ ብሔራዊ ባንክ መውሰዱን ከዚህ ቀደም ጠቅሼላቸው ነው። በየ15 ቀኑ ማውጣት ማለት ትርጉሙ ቀላል አይደለም። አሁን የምንመለከተውን ትርጉም እየሰጠ ነው። ቢያንስ መረጃ መልቀቅን እየሰጠ ነው። ቀጥሎም ለማቅረብ ፍላጎት እንዳላቸው የሚያሳይ መረጃ እያቀረቡ ነው። ይህን መረጃ ለእናንተ ለማጋራት ነው። ማንኛውም ሀሳብ አስተያየት ካላችሁ ዘ ኢትዮጵያ ኢኮኖሚስት ቪው ቴሌግራም፣ ፌስቡክ ላይ ልትልኩልኝ ትችላላችሁ። ይህንንም ፔጅ ሰብስክራይብ እንድታደርጉ ጋብዛችኋለሁ። መልካም ቀን።